በቅርብ አመታት እንደ ሀገር በትምህርቱ ዘርፍ ያጋጠሙ ችግሮች ተለይተው የትምህርት ጥራትና የተማሪዎች ውጤት እንዲሻሻል ስራዎች እየተሰሩ እንደሆነ መረጃዎች ያሳያሉ። የነገው ሀገር ተረካቢ በጥሩ ስነ ምግባር ታንጾ በትምህርቱ ውጤታማ እንዲሆን የሁሉም ባለድርሻ አካላት የሁልጊዜ ክትትል ወሳኝ ነው። መምህራን፣ የተማሪ ወላጆችና ሌሎች ባለድርሻ አካላት በቂ በሚባል ደረጃ ክትትል ማድረግ ከቻሉ የነገው ሀገር ተረካቢ በሁሉም ዘርፍ ውጤታማ ይሆናል ብሎ በድፍረት ለመናገር ያስችላል። ሰላም ጤና ይስጥልን። ውድና የተከበሯችሁ የስልጤ ኤፍኤም 92 ነጥብ 6 ሬዲዮ አድማጮች፣ በዛሬ ወቅታዊ መሰናዷችን አሊፍ ትምህርት ቤት ከተማሪ ወላጆች ጋር ወራቤ ከተማ ላይ በመከረበት ወቅት ተገኝተን ያዘጋጀነውን መሰናዶ እናደርሳቸዋለን። አብዲ ከድር ነኝ እስከ ፍጻሜያችን አብራችሁን ኑ። አሊፍ አንደኛ ደረጃ ትምህርት ቤት ወራቤ ከተማ ላይ አገልግሎት መስጠት ከጀመረ 14 ዓመታትን ያስቆጠረ አንጋፋ የግል ትምህርት ቤት ነው። ትምህርት ቤቱ በ2017 የትምህርት ዘመን በእስካሁኑ የመማር ማስተማር ተግባር በተስተዋሉ ችግሮች ላይ ከባርሻ አካላት ጋር በመወያየት የቀጣይ አቅጣጫን ለማስቀመጥ ያለመ የውይይት መድረክ ወራቤ ከተማ ላይ አካሂዷል። በትምህርት ዘመኑ የተስተዋሉ ችግሮች ቀርበው ውይይት ተካሂዷል። የአሊፍ ትምህርት ቤት ባለቤትና ስራ አስኪያጅ አቶ መዚዳሊ የውይይት መድረኩን በተመለከተ ከስልጤ ኤፍኤም 92 ነጥብ ስድስት ጋር ቆይታ አድርገዋል። መዚዳሊ ይባላለሁ። የአሊፍ ትምህርት ቤት ባለቤትና ስራ አስኪያጅ ነኝ። የዛሬው መድረክ እንደተለመደው በአመት ከምናደርጋቸው ግንኙነቶች አንዱ መድረክ ይሄ ነው። የዚህን አመት ደግሞ ለየት የሚያደርገው እንደ ሀገራዊ የመጡ የተለያዩ ለውጦችን ተከትሎ ብዙ ከወላጆች ጋር ውይይት የሚፈልጉ ነገሮች ነበሩ። እነዚን ውይይቶች በዚህ ወቅት ላይ መወያየት አስፈላጊና አስገዳጅም ስለሆነ ምክንያቱም ትምህርት ቤታችን ህግንና ስርዓትን ጠብቆ የሚሰራ ትምህርት ቤቱን በመሆኑም ፕሮሲጀሮች አሉ። ከወላጅ ጋር የምትገናኝበት ሁኔታዎች በአግባቡ እና በህጉ የተቀመጡ ናቸው። እንደምታየው እንዳየኸውም ብዙም ትግባባባቸው ነገሮች አሉ። የዚህን አመት የስራ ሂደት ጨረሰ ወደሚቀጥሉ አመት ስትሸጋገር ይህን አመት የነበሩ ተግዳሮቶች አስተካክለ ወደ ቀጣይ አመት እንዴት መሻገር አለብህ የሚለውን ነገር ከወደዚሁ ኮላጅ ካልተነጋገርክ ትንሽ ይቸግራል። አሁን ደግሞ እንደ ሌላው ጊዜ አይደለም። አሊፍ ትምህርት ቤት ከተመሰረተው ርሙስ ወደ 14 ዓመቱ ነው። በዚህ 14 ዓመት ጊዜ ውስጥ ብዙ መስዋዕትነት የከፈለበት ብዙ ስራ የተሰራና ውጤታማ የሆነ ትምህርት ቤት ነው። ባለፉት አራት ዓመታት እንደ ትምህርት ቤት ከፍተኛውን ተማሪ ሀይለንዝ የሚያስገባ የነበረው ይህ ትምህርት ቤት ነው ከ25 ከ30 ከ40 ተማሪ ከ10 ተማሪ በላይ በየአመቱ ያስገባል። በፐርሰንት ሲወሰድ የወራቤ ከተማ አስተዳደር የትምህርት ጥራትን ማረጋገጫ ሆኖ የተገኘው ይሄ ትምህርት ቤት ነው። ሶ አሁን ላይ ደግሞ ተጨማሪ አንድ ነገር አለ። ድሮ የስልጤ ዞኑ መቀመጫ ነበረች ወራቤ። አሁን የክልሉ ማዕከላዊ ኢትዮጵያ ክላስተር መቀመጫ ነው። ስለዚህ ለእኛ ማህበረሰብ ብቻ ማረለም በላምጤ ነው። ከተለያዩ አካባቢዎች የተለያዩ ባህልንና ወገን ለምደው የመጡ የተለያዩ ስራዎችን ለምደው የመጡ ማህበረሰቦች መቀመጫ መሆን አሁን ስለዚህ ብዙ ትምህርት ቤቶች ብዙ ከተማም እየሰፋ ስለሆነ አሊፍ ትምህርት ቤት እንደ አንጋፋነቱ በተለያየ መልኩ ወጣ ብሎ ነጠር ብሎ ከዚህ በፊት በነበሩት ስራዎችን አሻሽሎ ቀጣይ አመትን መዘጋጀት ሲያስብ ወላጆችን ማናገሩ አስፈላጊ ነበር። በቀጣይ አመት ከፍ ብሎ ተሻሽሎ የተሻለ ትምህርት የተሻለ ውጤት ውጤታማነትን የሚያመጣ ትምህርት ቤት ለማድረግ ይህንን ታሳቢ የተደረገ ውይይት ነውና እንደ ቅዳችንም 2018ን ከዚህ ከዘንድሮ በተሻለ መልኩ የተሻለ ትምህርት ቤት ፈጥረን የትኛውም ሰው ቢመጣ የማናሳፍር መሆናችንንና ሁሉም ሰው እንደምታውቀው በጤናው፣ በትምህርት ብዙ ብዙ ነገሮች ላይ ወራቢያችን ተመራጭ እየሆነች ነው። አብዛኛው ወላጅ ደግሞ ኑሮ የሚያደርገው የልጆቹ ፍላጎት ላይ ነው። ሶ ይህንን ወላጅ ነው ሌላ ቦታ የማያስመኝ ትምህርት ቤት መፍጠር አላማው አድርጎ የተንቀሳቀሰ ስለሆነ ይህንንም ደግሞ ኢንሻላህ ያሳካዋል ብለን ደግሞ እናስባለን። የምን ይመስል ነበር ውይይቱ? የወላጆቹ ወላጆች ሀሳባቸው ይጠበቃል። ምክንያቱም አሁን ዛሬ አንድ አዳራሽ ላይ ተሰብስበናቸዋል እንጂ ኢንዲቪጁዋል በተለያዩ ሰዓት ላይ ወላጆችን እናናገራለን። በሳምንት መዝገባችን ብታይ ከሰላሳ ከአርባ ወላጅ በላይ ይመጣል ግቢ አስገዳጅ በሆነ መልኩ ማለት ነው። ምክንያቱም መማር ማስተማር እስከሆነ ድረስ እኛ ብቻችን የምናመጣው ለውጥ አይኖርም ያኛውን ስሜት እናውቀዋለን። ግን አንድ አዳራሽ ላይ በሚሰባሰብበት ሰዓት ላይ ያንን ስሜት ማውጣት አለበት። እኛም እንደ ትምህርት ቤት እንደ ጠቅላላ ያጋጠምን ነገሮች ይሄ ችግር አለባችሁ ብለን እንላለን። ይሄ መስተካከል አለበት። በዚህ ጥሩ ናችሁ እንላለን፣ በዚህ መጥፎ ናችሁ እንላለን። ይሄን ነገር ለእነሱ ማቅረቡና አንድ አዳራሽ ላይ መሰብሰባችን ስሜቱ እንዲጋባ ማድረግ ነው ከጎበዙ ጎበዙን ስሜት ይወስዳል። ማሻሻል ያለበትን ማሻሻል እንዳለበት እንደተረዳው ብዙ ሰዎች ጊዜ ቢሰጣቸው ብዙ ቢናገሩና ብዙ ቢቆጩ ደስ ይላቸው ነበር፣ ግን ዋና ዋናውን ነገሮች ላይ ስታይ ደግሞ በጣም ደስተኞች ናቸው። እንዳየኸውም ያቀረብነውንም ሀሳብ እኛ ካቀረብነው በላይ ሌላ ነገር እንደዚህ ነው መስራት እንፈልገ ነው ብለን አክብደ ነው እንኳን ብንመጣ የሚቀበል ወላጅ እንዳለ ማሳያ ነው። እና በዝቅተኛ ደረጃ በ2018 ይህ እነዚህ እነዚህ ለውጦች አሉ፣ እነዚህ ለውጦች ታግዙናላቸው ብለን ያቀረብነው ሁሉም እንዳየኸው በጭብጨባ ተቃውሞም የለም እንደምታየው። እና ደስተኞች ናቸው። እንግዲህ 2018ን ቃላችን እንጠብቀን። የተሻለ ነገር ለመስራት ወላጆች ሚና ከፍተኛ እንደሆነም ሲነሳ ነው የነበረው። እውነት ነው፣ ክፍተት ሁለት ሺ አስራ ሰባት ላይ ታይቷልም ብሎ መድረኩ ላይ ሲነሳም ነው የነበረው። እስኪ ወላጆች ክትትል እንዲያደርጉ። ከስልክ ጋር ተያይዞ የሚነሱ ነገሮች አሉ። የትምህርት ስብራት አለ። ውጤታማ እንዲሆን የመምህራን የትምህርት ቤት የወላጅ የሁሉም እገዛ ያስፈልጋል። ና አዎ፣ አሁን ትምህርት ቤት ያለ ወላጅ እገዛና ድጋፍ ትርጉም የለውም። ወላጅ እገዛና ድጋፍ ሲል መነሻውና ትልቁ ነገር ማድረግ ያለበት ስነ ምግባሩ ላይ ነው። ታይሙን መቆጣጠር አለበት፣ የልጁን ታይም ኢቭን በልጁ ምክንያት የራሱን ታይም ራሱ መቆጣጠር አለበት። ወላጅ ልጁን ምን ያህል ጊዜ ይፈልጋል፣ ይሄንን ካወቀ ወላጅ ምን ያህል ጊዜ ልሰጠው ይገባል የሚለው ነገር ማውጣት አለበት። ከአምና ካቻምና የመጽሐፍትን ዝግጅት እጥረት በመኖሩ ሶፍት ኮፒ መጥተው ስለነበረና የዛ ችግር ስለነበረ ብዙ ተማሪዎች ከስልክ ጋር የነበራቸው ናታች መንታቸው ጨምረዋል እንደምታቀው የሶሻል ሚዲያ ዘመን ነው እንኳን ህፃናትን አይደለም አዋቂ ነው የሚፈታተንበት ዘመን ላይ ነው ያለው ዘንድሮ ግን በጻፍ ተዘጋጅቷል ኦልሞስት እኛ አንድ ለአንድ ያቀረብ ነው። ወላጅ አቅም ያለው ወላጅ ገዝተዋል። አቅም የሌለው እንደ ሁኔታው አንዳንድ ወር ደሞዛቸውን እየተሆነላቸው መጻፍ መጽሐፍ የወሰዱ ወላጆች አሉ። ያው እኩል ማስተማር ስላለብን ፈታዊነቱ ስለሚቀድም ማለት ነው። ስለዚህ እነዚህ ነገሮች ትኩረት ሊሰጡ ይገባል። በዋናነት የተማሪ ስነ ምግባር ላይ ትኩረት ማድረግ ያስፈልጋል። ተማሪው ምንድን ነው የት ነው የሚለው ምንድን ነው የሚሰራው በትርፍ ጊዜው እያንዳንዱ ነገር ቼክ ማድረግ አለበት እና ልጅ ከወላጆቹ ጋር ያለውን ቀረቤታ ወይም ደግሞ የግንኙነት ሰዓት ማሳደግ መቻል አለበት። ከትምህርት ቤት ብቻ ይዞ የመጣውን ነገር እዛው ይዞት የሚመለስ ከሆነ ትርጉም አልቢ ያደረገዋል። አብዛኛውን ሰዓት ወስዶ ስንወያይበት የነበረው ተማሪ ስነ ምግባር ላይ ና የውጤት ማሻሻል የስነ ምግባር ማሻሻል ላይ ነው። እኛም የመጀመሪያ ስራችን የምናደርገው ሎጓችንም ለለውጥ እንተጋለን ነው። ያ ለውጥ ውጤት፣ ስነ ምግባር፣ ሁሉም ነገር ኢቨን ፊዚካል ያሉትን ነገሮች ሁሉ የሚያካትት አካሄድ ነው የምንሄደው። እና እንደሰማው ጠንካራ የሆነ የወላጅ ክትትል ከሌለ በዚህ ዘመን ላይ ትንሽ ተማሪዎችን ለውጤታማነት ለማድረስ አይደለም ወልዱን ለማሳደግ እየከበደ እየመጣ ያለበት ሁኔታ ላይ ነው እና ወላጆች የተማሪዎቻቸው ስነ ምግባር ላይ ትኩረት ማድረግ ይጠበቅባቸዋል ለማለት ወዳለሁ። ጊዜው አስከፊ እንደሆነና የተማሪዎችን ውጤትና ስነምግባር መግባር ለማሻሻል የትምህርት ቤት ክትትል ብቻ ውጤታማ እንደማያደርግ የሚያነሱት ከስልጤ ኤፍኤም 92 ነጥብ 6 ጋር ቆይታ ያደረጉ የተማሪ ወላጆች። ከሴሙሳ አባላለው ወራቤ ነዋሪ ነኝ። አሁን እኔም ተማሪ ልጅ አለኝ። በዛ ምክንያት ነው የመጣሁት። የወላጆች ክትትል ለተማሪዎች ውጤታማነት ወሳኝ እንደሆነ ይታወቃልና ክፍተት እንዳለም እየተነገረ ነው የነበረው። እንዴት ይታያል በርሶ፣ የተማሪዎች ወላጅ? ትምህርት ቤት ብቻ አይደለም። ትልቁ ቤት ወላጅ ክትትል ማድረግ አለበት። ምን ሰራህ? ዛሬ ትምህርት ቤት ውለሃል ወይ? ምን ተምራሃል? ምን ሰርታል? የሚል ወላጅ በጣም አስፈላጊ ነው በአሁኑ ጊዜ። ምክንያቱም ውስብስብ ዓለም ውስጥ ነው ያለ ነው፣ እኛ ያለ ነው፣ ውስብስብ ዓለም ውስጥ ነው። ኢንተርኔት ግሎባል ነው፣ ኢንተርኔት ነው፣ ኤሌክትሮኒክስ ዘመን ውስጥ ነው ያለ ነው እና ብዙ ነገሮችን ወላጅ ክፍተው ዛሬ ከቀረበው ቁጭ ያደረጉልን ነገር አለ፣ አትከታተሉም፣ ብዙ ችግር አለ የሚል ነገር አለ። ይሄ ወሳኝ ነው። ምክንያቱም ምን ሲሰራ አሁን አንዳንድ ወላጆች ላይ ማየውን ክፍተት አለ፣ ከኔም ጨምሮ ልጆች እንዳያስቸግሩን ቤት እንደገባን ሞባይል ነው የምንሰጣቸው። ዳታ የተሞላ ከኢንተርኔት ላይ ተገናኘ ሞባይል እንሰጣቸዋለን። እነሱ ጌም ውስጥ ይገባሉ። ከዛ ሱስ ሆኖ ይቀጥላል፣ በጣም ይቀጥላል። ይሄን ተከታትለን የት ወላል ምንጻፍ ምን ካላል በጣም አስቸጋሪ ነው የሚሆነው። እኔ አሁን እዚህ የራሴ ልጆች አሉ እከታተላለሁ ቤት ምንድን ነው የሰራሽው? አንድ ሴት ልጅ አለችኝ እዚህ። ሌሎቹ ሃይስኩል ነው ሌላ ሌላ ቦታ ነው ያለው። ከመጀመሪያም ጀምሮ ከታ መምርም ስለነበርኩ ምን ሰርታችኋል፣ የቤት ስራ አለ ወይ አሳይመንት አለ ወይ ምን አለ ወይ ብዬ እጠይቃለሁ። ከታተላለሁ በጣም ክትትል አደርጋለሁ። ጥሩ ደረጃ ሁለተኛ ክፍል አንደ ልጅ አለችኝ። ደህና ናት በደረጃ የምትወጣ ናት። ግን ዝም ስትባል ወደ ጨዋታ ታበዛል። ያበዛሉ ልጆች። አብዛኛው ጨዋታ ውስጥ ነው ያ ሲባል ሙሉውን ጊዜያቸውን በዛ ብቻ ያጥፉ አይደለም ግን የጨዋታ ሰዓት የተወሰነ ቢሰጣቸው፣ ግን ዋና እንትን ላይ ክትትል መደረግ አለበት፣ ዲሲፕሊን መኖር አለበት። ቤት ላይ ያልተለመደ ዲሲፕሊን ውጭ ላይ በጣም ይከብዳል። እንደዛ ነው ማየ ወላጆች። አሁን መሀል ነው መሆን ያለባቸው። ሙሉ ለሙሉም ከያዝናቸው ልጆቹ ይቸገራል፣ ይጨነጥ፣ የትምህርቱ ጥላቻ ይኖራቸዋል። ወደዛ ጥላቻ እንዳይገቡ የተወሰነ ጊዜ ራሳቸው ሪላክስ የሚያደርጉበት ጊዜ መስጠት መፍቀዱ ተገቢ ነው። ነፃ ሆኖ የትምህርትን ጥሩነት ማስተማር። ኢትዮጵያ በአጠቃላይ ኢትዮጵያ ሃይማኖት ሀገር ነው የምትባለው። ወደ እኛ ደግሞ አካባቢ ስንመጣ ሙስሊም ነው። የተወሰነ ሰዓት ቁራናቸው የሚቀሩበት፣ የተወሰነ ሰዓት ደግሞ ሪላክስ ከቁራን ቤት ወይ ከመጡ በኋላ ወይ ከትምህርት ከመጡ በኋላ ራሳቸው ሪላክስ መጫወት አለ። በሶሻል ኢንተራክሽን ሊኖራቸው ይገባል። አሁን ምንድነው ችግር የመጣ ከትምህርት ቤቱ መጥተው ኢንተርኔት ላይ ነው የሚያርፉት። ከቁራንም መጥተው ኢንተርኔት ላይ ነው ሶሻል ኢንተራክሽን ከሌላቸው ደግሞ ወደፊት እንትናቸው ላይ ጫና ይፈጥርባቸዋል። አብሮ ተባብሮ መኖርን አብሮ መኖርን ከገና ህፃን እያሉ ነው መልመድ ያለባቸው ከጎረቤት ልጆች ላይ ከአካባቢ ልጆች ጋር እየተጫወቱ እየተላመዱ እየተተያየቁ መሆነን ይህ ስትሪክት ይዞ ገና ከቁራን ቤት እንደመጣ ይሄናር ከዛ ከቤት ትውጣ አንዳንድ በጣም ከቤት ግቢ ላይ የሚዘጉ ሰዎችንም አቃለሁ። ይሄ አይሆንም። የባሰ እነሱን ሌላውስ ኮንፊዥን ውስጥ መክተት ነው። የቶን ካደገባ ሊጠፋም ይችላል። ይሄ ኤክስ ከሆንኩኝ አባቴ ይቀጣኛል፣ እንዲህ ከሆንኩ እንዲህ፣ ከዛ ውጪ መሆን የለም። ነፃ ሆኖ ፍሪ አድርጎ መቆጣጠር የሚገባን ነገር መቆጣጠር፣ ሁሉም ወላጆች ማዕከለኛ ሆነው ልጆቻቸው የታሉ የትዋሉ የትገቡ የሚለው ነገር መከታተል በጣም አስፈላጊ ነው የሚል ነገር አለኝ። ዘሮ ፈተያ ጀማል ይባላለሁ። አሊፍ ትምህርት ቤት ላይ ሶስት ልጆች አሉኝ። የትምህርት ውጤታቸው ጥሩ ነው፣ ጥሩ ውጤት ነው። እነሱም በራሳቸው ጥረት የሚያደርጋሉ፣ እኔም ክትትል አደርጋለሁ። ትምህርት ቤቱም ደግሞ እየያዘበት ያለበት ሁኔታ የተሻለና ጥሩ ውጤት ማምጣት የሚችሉበትን አግባብ ነው፣ ይዞታው በራሱ የትምህርት ቤት አያያዙ በራሱ ማለት ተማሪ አያያዙ። ስለዚህ እኛም ደግሞ ለትምህርት ቤት ብቻ ሸኝተን ዝም የምንል ሳይሆን ከመጡ በኋላ ምን እንደተማሩ የትምህርት ሁኔታ ምን ይመስላል የሚልን እኛም ክትትል የምናደርግበት ሁኔታ ነው ያለው ተማሪን ትምህርት ቤት ብቻ ልከህ ዝም ማለት ሳይሆን የትምህርት ቤትም የመምህራኖች ክትትልና እገዛ እንዲሁም ደግሞ በተወሰነ ፐርሰንት ደግሞ ወላጅም በዛው ደረጃ የራሱ የሆነ ሚና አለው። ስለዚህ ልጆች ትምህርት ቤት ብቻ ስለተላኩ የራሳቸውን እውቀት ይዘው ይወጣሉ ብቻም ሳይሆን ስነ ምግባራቸው በስነ ምግባር የታነጹ ሆነው በውጤታቸውም ጥሩ ውጤት ይዘው እንዲወጡ የወላጅ ክትትል የግድ ነው። የወላጅ ሚና ትልቅ አስተዋጽኦ አለው። ስለዚህ ይህን መሰረት ተደርጎ ወላጅ ልጆቹን ትምህርት ቤት መላክ ብቻ ሳይሆን ክትትል ማድረግ የግድ ይጠይቃል። የስራ ጫናዎች ሊኖሩ ይችላሉ። ያን የስራ ጫናም ለልጆቹ የሚሰጠውንም ጊዜ ባላንስ አድርጎ ለልጆቹ የተወሰነም ጊዜ ቢሆን ካሉት ጊዜዎች ሸራርፎ አስቀርቶ ልጆቹን ምን ተማርክ እንዴት ተማር ብሎ ልጆቹን የማገዝ የመከታተል ሁኔታዎች ሊኖር ይገባል። ስሜ ጀማል ኢብራሂም ሀምደተው ይባላል። ነዋሪነቴ እዚሁ ወራቤ ዜሮ ቀበሌ ነዋሪ ነኝ። በተለይ አሁን ያለንበት ዘመን እጅግ በጣም በጣም ፈታኝ የሆነ ፈተናዎች የበዙበት ልጆች ለተለያዩ ነገር የሚጋለጡበት ጊዜ ስለሆነ ወላጅ ልጆቹን በደንብ አድርጎ መከታተል አለበት። ይሄ ደግሞ በዋነኛነት የእውቀት ቦታ ልጆችን ጊዜያቸውን በእውቀት ቦታ እንዲያሳልፉ ማድረግ አንዱ ትልቁ ነገር ነው። በእስልምና ማንኛውንም ነገር ማወቅና መመራመር ትልቅ ደረጃ መድረስ በጣም የሚፈለግ ነው። ወዐለመ ከማለም ተኩን ታዕለም ይላቸዋል። የማታውቀውን ነገር አላህ አሳወቀ። ይሄ እውቀት የሚባለው ነገር ወካነ ፈድሉላሂ አለይከ አዚማ አላሁ ስብሃነወተዓላ ለአንተ የማታውቀውን ነገር ማሳወቁ በአንተ ላይ አላህ የዋለው ትልቅ የሆነ ጸጋ ነው ይላቸዋል። ስለዚህ እውቀት ትልቅ የሆነ ጸጋ ነውና እስልምና ላይ ምርምር፣ ማወቅ፣ መማር፣ ትልቅ ደረጃ መድረስ፣ ህብረተሰቡን ማገልገል በጣም ትልቅ የሆነ ነገር ስለሆነ ትልቁ ነገር ሆ መጀመሪያ የጀመሩበት እወቅ ነው። እውቀት በጣም ትልቅ ቦታ የሚሰጠው ነገር ነውና በእስልምና በትምህርት ላይ ትኩረት ማድረግ ይኖርባቸዋል። ጊዜያቸውን በአግባቡ እንዲጠቀሙ ልጆች ማድረግ መስጂድና መድረሳ ቦታ እንዲያሳልፉ ማድረግ። አሁን በጣም ፈታኝ የሆነው ሶሻል ሚዲያ ስለሆነ ሶሻል ሚዲያ እንዲቀንሱ፣ ፌስቡክ ማየት፣ ላፕቶፕን፣ ስልክን፣ እነዚህ ነገራቶችን ሶሻል ሚዲያ ላይ በጣም ጊዜያቸው የሚጨርሱ ፎከስ የሚያደርጉ ከሆነ ልጆች በትምህርታቸው ደካማ ይሆናሉ። እንዲሁም ማህበራዊ ግንኙነታቸው በጣም የላላ ክብር የሌላቸው ልጆች ይፈጠራሉና ስለዚህ በዚህ ላይ በጣም ትኩረት ማድረግ ያስፈልጋል። በስራ ጫና የተነሳ ልጆቹን የማያይበት ሁኔታ በጣም ይታያል። ብዙ ሰው ያው ጠዋት ወጥቶ ማታ ነው የሚገባው። ማታ ገብቶ ደግሞ በስራ ደክሞ ገብቶ ያው ወደ ማረፍ ነው የሚሄደው። ልጆቹ በምን ሁኔታ እንዳሉ በአግባቡ ምግብ አግኝተዋሉ ወይ፣ በአግባቡ ትምህርታቸውን ተምረው መጥተዋሉ ወይ፣ በአግባቡ ሰላታቸውን ሰግደዋሉ ወይ፣ በአግባቡ ቁራናቸውን ቀርተዋሉ ወይ የሚለውን ነገር የመከታተል እድል በጣም የቀነሰበት ሁኔታ ነው ያለው እና ወላጆች ይሄንን ነገር አሁኑም ማሻሻል ይኖርባቸዋል። ከገቡ በኋላ ቢያንስ ለ ሰላሳ ደቂቃ እንደ ሸሪአ እንደ ጥናትም የሚያሳየው ምንድን ነው፣ አንድ ወላጅ ከውጭ ሲገባ ቢያንስ ቢያንስ ለ ሰላሳ ደቂቃ ከቤተሰቦቹና ከልጆቹ ማውራት አለበት ይላል። ከቤተሰቦቹና ከልጆቹ ማውራት አለበት፣ ስለሌላ ነገር ስለ ሞባይል መጎርጎር ወይም በራሱ ቢዚ መሆን ምናምን ሳይሆን ልክ ከውጭ ሲገባ መጀመሪያ ላይ እሱን በጣም በጉጉት የሚጠብቁ ልጆች አሉ፣ የሚጠብቁ ሰዎች አሉ፣ ቤተሰቡ ይጠብቀዋል። ስለዚህ እሱ እንደገባ በውጭ የያዘውን የተለያየ ስሜት ሊኖር ይችላል። የተለያየ ሁኔታ ተጎቶ ሊገባ ይችላል። ያንን ነገር በር ላይ ጥሎ መግባት አለበት ነው የሚለው ጥናቱ። በር ላይ ጥሎ ገብቶ ልጆቹ ላይ እነሱ ከሱ ላይ ጥሩ ነገር ማየት ስለሚፈልጉ እነሱ ማውራት ለሰላሳ ደቂቃ በዛ ልክ ከእነሱ ከተደሰተ በኋላ ካወራ በኋላ ያለውን ነገር ከተነጋገረ በኋላ ወደ ቀጣይ ወደ ስራው ሊገባ ይችላል። ከዛ ውጭ ግን እንደገባ እሱም ወደ ስልክ ወደ ሌላ ስራ የሚገባ ከሆነ ልጆች ከወላጆቻቸው ፍቅርን አያገኙም። ከዛ በኋላ የሚባሉትን ምክር አይሰሙ እና በዚህ ላይ ቢያንስ ትኩረት ማድረግ ይኖርበታል፣ ጊዜ መስጠት ይኖርበታል ለልጆቹ የሚል ነገር ነው ያለኝ። ባጅ ሱልጣን ወርቄ እባላለሁ። ከመጀመሪያ እስከ መጨረሻ ድረስ በምችለው መንገድ ልጆችን እከታተላለሁ። እንደ ገቡ ደብተራቸውን እፈትሻለሁ። ከዛ ደግሞ እንግዲህ ፈጣሪና የትምህርት ቤቱም አስተማሪዎች አስተማሪዎችም እናመሰግናቸዋለን። የቤት ውስጥ የሚያስቸግሩ ልጆች እዛም እንትን ብሎ ማሳለፍ ቀላ ነገር አይደለም። እኔም መዚ ከምንም በላይ አመሰግነዋለሁ። ለምን ብዙ ጥረት ያደርጋል። በነገራችን ስልክ ለልጆች ያልሰጥም። በሳምንት ቅዳሜ ወይ ለአንድ ሰዓት ወይ ለግማሽ ሰዓት የሆነ ነገር እንዲያዩ ፈቅድላቸዋለሁ። በተረፈ ከዛ ውጭ አልፈቅድም። ቤት ቤቱ እንግዲህ ብዙዎቹ ከሞባይል ጋር ሰጥቶ እንት የሚሉ ሰዎች አሉ። ሞባይል ከልጎረጎሩ ልጆቻቸው እንትና ይላሉ ይመስላቸዋል። ሞባይል ደግሞ ወላጅ ለሞባይል መስጠት የለበትም። ትኩረታቸው ጠቅላላ በጭንቅላታቸው የሚቆጣጠራቸው ሞባይልና ቲቪ ነው። ስለዚህ ከዛ ነገር ቢቆጠቡ ይላለሁ። ሞባይል ስለሰጠው ልጁ እንትን ማለት አይደለም። አሁን ለምሳሌ አንዳንድ ሞባይል ሰጥቶ ይጫወት ብሎ ይላል። መጫወት ባለበት ሳት ላይ ማወቅ ባለበት ሳት ያውቃል። ግን አብዛኛው ጊዜ ሞባይሉ ይቆጣጠራቸዋል ብ አስባል ልጆች አልሰጥም። እሺ እኔ ቀጥሬ ያርገው ባላለሁኝ። ሀብሳ ካሚል ስምንተኛ ክፍል ተማሪ ልጅናት ነኝ። በጣም ከነበረችበት ትምህርት ቤት አሊፍ በገባችበት ያለው ልዩነት ቋንቋን ወሳኙ፣ በተለይ እንግሊዝኛ። ፈተናም ቢኖር ቋንቋን ካላወቁት በጣም ነው የሚሸወዱት። ግን አሊፍ ከገባች በኋላ በጣም ፐርፌክትና የጥናት ሲስተሙን ራሱ እያሳዩት፣ በጥናት ሲስተም ውስጥ ገብታ ምንም ባትበላ ነው ደስ የሚላት እና በጥናት ላይ ብቻ የተመሰጠች ናት። በጣም ደስተኛ ነኝ። ለሊት ተነስታ እንቅልፍም ምግብም አትፈልግም። በጥናት ሲስተሙ ውስጥ አስገብተውልኛልና በተለይ መዚድ፣ ምንም አይነት ክፍተት የመምህር የሆነ ክፍተት እንኳን ቢኖር መጥቶ እንደሚሸፍን ልጆች ተማሪዎች እኮ መምህራቸውን ከወደዱት ነው ትምህርቱ የሚገባቸው። አይደለም ሙሉ መምህር ከአሁን በፊት የነበረው በሆነች ፍንጭ የተነሳ መምህር ሲነሳባት ትንሽ ተሰማትና የተሻለ መምህር አምቶ ማዚደንትን ሲል ምን ያህል አፕሪሺየት እንዳደረገችና እንዲሁም አላህ የተሻለውን አመጣለን እና በጣም ጥሩ መምህራኖች ነው ያሉን ብላ ደስተኛ ሆና እየተማረችልኝ ነው። አልሐምዱሊላሂ አሁን በስተመጨረሻም ሆኖ ጎበዝ ተማሪ ልጅ አለችኝ። ጎበዝ ናቸው። አሁን በእኔ ተሞክሮ በልጄ ስልክ በመያዟ ያለው ልዩነትና ባለመያዟ ያለውን ልዩነት አይተዋለች። ስልክ የምትይዘው አሁን በምንድን ነው ወሳኝ በሆነ የሆነ የሚያስጠና ሰው በመሀል በሌለበት ሰዓት ስልኩ ላይ ገብታ ኢንተርኔት ውስጥ እንትን ብላ የምትፈልገውን ነገር ታገኝና አንስታ ተወረውራለች። ስልክ ተጽዕኖ እንዳለበት መቶ ፐርሰንት አወቀችው። እኛ ግን ተጽዕኖ ስናደረግባት ስልክ አያስፈልግሽም ብለን አምና ጀምሮ ስልኩን ደብቀንባት ቀጥታ ኖት እያያዘችውንና በኖቱ ነበር ምታጠናው እና ስልክ ስትፈልጊ ከወንድምሽ የምትፈልጊውን ጥያቄ ከሱ እያልን ነበረ ስትጠቀም የኖረችው። አሁን ግን በስተመጨረ ረሻ ቀጥታ በራሷ ጥያቄ ሲኖር ሚከብድ ነገር ሲኖር ሞባይል ሽና ሽና ስሪ በሚል እና ወላጅ በጣም ተጽዕኖ ያስፈልጋል። የወላጅ ተጽዕኖ በጣም ለተማሪ ያስፈልጋል። ለምን ያሽብላት? አይ እችን ጥያቄ የምጠይቀው ሰው ስለሌለ ከዚህ ከኢንተርኔት አውርጄ ማሚ እንደዚህ ልገለብጥ ነው በሚል ትገባነትን ከተጠቀመች ወዲህ ቁጭ ታደርገው ና ወደ ጥናቷ ነው። ሁለተኛ ሲቀጥል ወላጅ በስራ ላይ ተጽዕኖ ማሳደር የለበትም ሁለት ወደዋ ነው በተለይ እናት ለተማሪ ተጽዕኖ አላት እና እኔ በልጄ ላይ ያየሁት ብዙ ጫና አልፈጥርባትም። ይሄን ሳምንት ፈተና አለ ካለችኝ እቃ እንኳን አላሳጥባትም። ምንም ስራ አላሰራትም። ለምን ፍሪ እየሆነች፣ ፍሪ ደሚያስፈልጋት ከምግብ አንስቶ ትንሽ ነገር በልታ ነው ማጥናት የምፈልገው። ከጥናት በኋላ የምትፈልገውን ነገር ነው ማደርግላት። እንክብካቤ ይፈልጋሉ። እንኳን የስራ ተጽዕኖና ሁለት ወደ አይሆንም። ልጆቻችን በተለይ ከስድስተኛ ክፍል በኋላ ከሆኑ ትምህርት ላይ ፎከስ እንዲያደርጉ የእናትም በጣም ወሳኝነት አለው። አባት ወጣ ገባ ስለሚል እና ወላጅ ወሳኝነት አለው። በተለይ በተለይ ደግሞ እዛ አሊፍ ትምህርት ቤት እንዲያድግልን ወላሂ ፍክት እንዲልልን እንፈልጋለን። ለምን እንደ ሀገር አቀፍ ነው ይሄ ትምህርት ቤት ያለው። እንደ ወራቢ አይደለም እና አሊፍ ትምህርት ቤት ከአዲስ አበባ ይበልጣል፣ ትለኛለች ልጅ ከአዲስ አበባ ተማሪዎች መጥተው አሊፍ ላይ እኔ ይበልጣቸዋለሁ ትል ነበር። አሁን እየተሻሻለ የመጡት የሚለው ነው ወላህ እያስቀመጠች ያለችው አቁን ነው ማስቀምጠው። እና ልጆቻችንን ከወደደን አሊፍ ትምህርት ቤት እናስገባ ነው ብለ ጠቃላይ በጣም ነው የምንወዳችሁ። እናመሰግናለን። ሊካ ሸምሴ ይባላል እንደኛ ያ ሶስት ተማሪዎች አሉ ስምንተኛ ክፍል ሶስተኛ እና ዩኬጂ ናቸው ሶስቱ ልጆቼ እና ከነሱ ጋር ያለውን ነገር ስናይ ያው ከዲሲፕሊን ጋር በተያያዘ እኛ ቤት ሲመጡ ያው የምናደርገው ክትትል ይኖራል ግን ደግሞ እዛ ያለውን ነገር ሄደን ፊድባክ ማለት ምልልስ ማድረግ መቻል አለብን። በየጊዜው እኛ ክትትል ማድረግ አለብን። የትምህርት ቤቱ ክትትል ብቻ በቂ አይሆንም። ወላጅም ከሰፈሩ በተጨማሪ ትምህርት ቤት ሄዶ ልጅ እንዴት ነው፣ ምንድን ነው፣ መች ነው የትምህርት ሰዓቱ፣ ሜካፕ እያሉ ትምህርት ቤት ይገባሉ ወይ የሚለውን ነገር ክትትል ማድረግ አለብን። እኛ በዛ ልክ ግን ሄደን ከመከታተል አንጻር ጉድለት ያለበት ነው። ትምህርት ቤት ብቻ ሄደው በቃ ሄደው ተምረው ይመጣሉ ከዛ በኋላ ደግሞ ከትምህርት ጋር ባለው እንትን ቤት ውስጥ እኔ እንጂ፣ ከዛ በኋላ ያለውን እዛ በትክክል እየገቡን እየወጡ ነው የሚለውን ክትትል ከማድረግ ጋር በተያዘ ጉድለት አለ። ግን ይሄ ችግር ያው እንደተነሳው ያለ ነው። አሁን የተማሪውን ስነ ምግባር ስታየው እዚያ አሊፍ ትምህርት ቤት ብቻ ሳይሆን አብዛኛው ትምህርት ቤት ጋር ስታይ በቃ ትምህርት ቤት ብሎ ይወጣሉ። የምታየው የምትሰማው ነገር በጣም የሚያስጠላ። በጣም ማለት ተማሪ በዚህ እድሜው ማድረግ የሌለባቸውን ከስልክ ጋር ከኢንተርኔት ከካሉ ከቴክኖሎጂው ጋር በተያያዘ በርካታ ችግሮች እየተፈጠሩ ነው። ወላጅና ትምህርት ቤቶች ተጋግዘው ተማሪ ዲሲፕሊንና የመስራት እንዳለባቸው ለማስቀመጥ ውድና የተከበራችሁ አድማጮቻችን አሊፍ አንደኛ ደረጃ ትምህርት ቤት በ2017 የትምህርት ዘመን አጠቃላይ በትምህርት ጥራትና በመማር ማስተማሩ ዙሪያ ከተማሪ ወላጆች ጋር በመከረበት መድረክ ተገኝተን ያዘጋጀነው መሰናዶ ይህን ይመስል ነበር። አዘጋጅና አቅራቢ አብዲ ከድር ነኝ። በሌላ ተመሳሳይ መሰናዶ እስከምንገናኝ በያላችሁበት ሰላም